መግዛት ማለት ራስን መግዛት ማለት መግዛት ማለት ማለት ነው። አንድ ሰው ይሻላል። ራስን መሆን ራስን መሆን የምንሰራውን ስራ በራሳችን መረዳት በጣም ግሩ። እሺ ራስን መግዛት በጣም ጥሩ። ደግሞ ከወንድሞች አለ። ቶሎ ቶሎ ቶሎ ቶሎ ራስን መግዛት ምንድን ነው? እሺ የስጋ ፈቃድን መግታት፣ የስጋ ፈቃድን መግታት። በጣም ግሩ ነው። መግዛት ማለት አቤት፣ ማስተዳደር፣ መቆጣጠር መቆጣጠር እሺ ሌላ፣ ስጋን ለነፍስ ማስገዛል። እሺ በጣም ጥሩ አሁን ምን ምን እራስን መግዛት ማለት እራስን ለተፈጠሩበት ዓላማ መምራት ነው። ዓላማውን ሲስድ ወደ ዓላማው መውሰድ ነው። ራስን መግዛት በቃ ይሄ ነው። ወደ ተፈጠረበት ዓላማ መውሰድ ወደ ተፈጠረበት ዓላማ ሰውን ስንወስደው ያ ምን ይባላል? ራስን መግዛት ማለት፣ ራስን መግዛት ይባላል ማለት ነው። ይሄ ያልተፈጠረበት አይደለም። ቅድም ትልቅና ዋና ዓላማ ያለው ሰው ምን ይባላል ነው ያለው? አስተዋይ። ትልቅና ዋና ዓላማ ምንድነው? የዘላለም ሕይወት። ከዚያ የሚያወጣውን ነገር እንዳይሰራ ሰውነትን ማስተዳደር የሚባል ራስን መግዛት ይባላል። ለዚያ የማይሆኑትን እንዳይሰራቸው፣ ለዚያ የሚሆኑትን እንዲሰራቸው፣ ለክፎቹ እንዳይተጋ፣ ለመልካሞቹ እንዳይሰንፍ የምናደርግበት ይሄ ምን ይባላል? ራስን መግዛት ይባላል። እንዳላችሁት ስጋን ለነፍስ ነፍስን ለእግዚአብሔር ማስገዛት ነው። ይሄ የሆነ እንደሆነ ምን ይባላል? ማስተዋል ይባላል። ስጋ ለነፍስ እንዲገዛ ማስተዋል ይገባል። ማስተዋል የሚባለው ከሚባለው ደግሞ ምንድን ነው? ህሊና ነው። ህሊና አይነ ነፍስ ይባላል። አይነ ነፍስ ይባላል። ስለዚህ ህሊናችን ማስተዋል ሲችል፣ ልብ መጠበቅ ይችላል። ሰው ራሱን የሚገዛው ከውስጥ ወደ ውጭ አይደለም፣ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። ህሊና አይን ነው። ህሊና ሲበራ፣ ልብ ያስታውላል። ልብ ሲያስታውል፣ ልብ በእናተ አህያ ህዋሳት ደግሞ በግልገል አህያ ተመስለዋል። በአረጋዊ መንፈሳዊ እናት አህያ ሜዳ ላይ ከታሰረች ግልገሉ አህያ የትም አይደርሰው። እናቲቱን ከገደል ጫፍ ካሰርናት ግልገሉ ገደል ይገባል። ልብ በእግዚአብሔር ፍቅር ከታሰረ ህዋሳት የትም አይደርሱ። ልብ ግን ሲፈታ ህዋሳት ልብ የማይፈልገውን ኃጢአት ይሰራሉ። እጅም፣ አይንም እነዚህ ማለት። ስለዚህ ልባችን እንዲታሰር ህሊናችን ማስተዋል አለበት። እንድናስተውል ደግሞ ራሳችን መግዛት አለበት። እነዚህ ሁሉ ተመጋጋሪዎች ናቸው። እንድራሳችን እንድንገዛ ማስታወች የሚጠበቀው አላማችን ላይ አይናችንን በማሳረፍ ነው። ያ አላማችን ምንድነው? ነው ሰማያዊ ህይወታችን ነው መጨረሻ ላይ ሂደን የምንደርስበት ይሄ ነው። ራስን መግዛት ሌላ ምን ይባላል? ተቅቦ ይባል። ተቅቦ ተቅቦ የሚባለው ተቅቦ ይላል ሰው ተቅቦ ይባል ይባል ታዕቅቦ ነው። የቤተ ክርስቲያን የክርስቲያን ቋንቋ ነው። ታዕቅቦ ሁለት ፍች ያለ አንድ መጠንቀቅ ነው። ሁለተኛ ምንድን ነው? መገታት፣ መገታት፣ መገታት፣ መገታት መገታት ማለት ለነፍሳችን ጎጂ የሆነው ነገር በሌላ ሰው አቅራቢነት በሰይጣን አቅራቢነትና በራሳችን ስንፍና ወደኛ ሲመጣ ለዚያ ለተሸነፍንለት ነገር እንዳንወልቅ እምቢ ማለት መቻል። ያምን ለዚያ ምን ማድረግ ይበቃ? ፍቅርን አይቶ ያን መስዋዕትነት እንደሆነ ማሰብ አይዘዋ ምን ናቸው? የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይባላል። ብላችሁ ስሙኝ። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይገባል። እራሳችን እንድንገታ ዓላማችንን ማወቅ አለብን። ዓላማችንን አውቀን ደግሞ እንዳንወልቅ አሁንም የሚጠብቀን ምን ይሆናል? ፍቅር ይሆናል። ፍቅርን የሚጠብቀው ምን ይሆናል? መስዋዕትነት ይሆናል። ሁልጊዜ የለመድነውና የምንንከባለልበት ኃጢአት ወደኛ ሲመጣ ላለመሸነፍ ይህ ለእግዚአብሔር የማቀርበው መስዋዕት ነው ብሎ ለራስ መንገድ ነው። በዚህ ጠንክር እንተዋለን ማለት ነው። የሰባ ፍሪዳ ከሚሰጥ በላይ ፈቃዱን ለእግዚአብሔር የተወሰው መስዋዕት ነው። ፈቃዱን ለእግዚአብሔር ስጋው አስጨንቆ ስራው ስራው የሚለው ነገር ለእግዚአብሔር ብሎ መተው ትልቅ መስዋዕት ነው። የዚህ ትልቅነት ማወቅ የምን ይባላል ማስተዋል አንዱም ማናስተዋል ምን ታውቃላችሁ? ጥሩ ክርስቲያን መሆን ያልወሰንበት ጊዜ የለም። ክፉ ልማዶቻችን ለማቆም ያልወሰንበት ጊዜ የለም። የማናቆምበት ጊዜ የማናቆምበት ምክንያት ምንድን ነው ካላችሁኝ፣ ችግሩ ሳይመጣ አንሰራ ምንልና ችግሩ ሲመጣ የሚመጣውን አስከፊ ስሜትና መሸነፍ መስዋዕትነት እንደሚያስከፍለን አናስተውል። ድሮም መስቀል መሸከም እንዳለው አናስተውል። እጅግ የሚወዱትንና ልብ የታሰረበትን ነገር እርግፍ አድርጎ መተው መስዋዕትነት ይጠይቃል። ድሮም ክርስትና መስቀል መሸከም ነው፣ መስዋዕትነት መክፈል ነው። በዚህ መቁረጥ ነው። ለዚህ ህግ ደግሞ መገዛት ነው። ምን ይባላል? ማስተዋል ወይ። ለምሳሌ ሰይጣን በጣም ያደባል። ሰይጣንና ውሻ ተመላላሾች ናቸው ይላል መጽሐፍ። ያደባል። ምን ለምሳሌ አንድ ወር ሁለት ወር የተውትን ኃጢአት መልሶ ሊጥል ሲል የወደቅንበትን ነገር መጀመሪያ ያሳየን ነው የሚያሳየን። በምን ይመስላችኋል? በዙሪያው ነው የሚያሳየን በዙሪያው ይመጣል። ዙሪያዋን ቀስ አርጎ ቀስ አርጎ ቀስ ለምሳሌ አንዳንድ ሰው ብዙ ወጣት እንግዲህ አግኝቸም ስለመማከር ፊልም የማየት ሱስ ያለበት ሰው ይኖራል። ፊልም የማየት ሱስ ወር ካቆመ በኋላ ምን ምን ያደርገዋል? ዜና እስኪ ልመልከት። ቀጥታ ፊልም እንደማያይለት ሰይጣን ይሄን ጠንቅቆ ያውቃል። ምን ያደርገዋል? ዜና ነው። ከዛ ዜና በመልከት የጀመረውን ሰውዬ ምን ያደርጋለታል? ያልፈለገው ፊልም ካችልለታል። እስኪ ሌ ሌ ምንም አይደለም ብሎ ይገባል። በዚያው ንግባ ጠልቆ ይቀራል ሰው ማለት ነው። ስለዚህ መሆን ያለበት ነገር ምንድን ነው ሲባል ሰይጣን ሲያደባል ማወቅ ማስተዋል፣ ማለት ሰይጣን ሲያደባል ማወቅ። ሰይጣን ሰው ሊጥል ሲፈልግ ሊጥል ሲፈልግ መጀመሪያ ጸሎት ነው የሚያስቋርጠው ጸሎት ያስቋርጣል። በተለይ የዝሙት ሰይጣን ማለት የስድብ ሰይጣን ወሬ ነው የሚያስወድደው ይላል አረጋዊ መንፈሳዊ የስድስት ሰይጣን የሚያስወጡታል። ከሰው ጋር አውሩ አውሩ ይላል። ለምን ሲባል ከሚያወሩት ሰው ጋር አንድ የሚያስቀይም ነገር አያጡልኝም፣ ሲቀየሩ መሳደባቸው አይቀርም ብሎ ይላል። በላል ላውራ ላውራ ያሰኛል። ይሄ የስድብና የቁጣ ሰይጣን ነው። የዝሙት ሰይጣን ደግሞ ጸሎት አቋርጡ ማለትና ተኙ ማለት ነው። የሚያመጡ ከግር ጥፍር እስከ ራስ ጠጉር ያለውን አካል ወገቡን እንደተመታ አባል ቅጥቅጥ ዝም ብሎ ማለት ነው። ከተኙ በኋላ የሚለዋል ከዚህ በኋላ ክፉ ሀሳብን አጥሩ ፈርሷልና በህሊናው ላይ ለመዝራት የተከፈተ ዘንቡ ያደረገት ይሆንለታል። ከደኋላ ሰውየውን ጨልጦ ገቢቶ ያልፈለገውን አጢያት እንዲሰራ ያደርገዋል። እየሰማችሁ ነው። ስለዚህ ጸሎት አቋርጡ አቋርጡ ሲለምን ይችን መረዳት እትሆን። ሰይጣን ዝም ሲል በሉ ስንት እየቀየረ እንጂ ትቶ እንዳይመስል ወሬ ነው። አሁን ወሬ ሆኖኛል ወሬ ነው። ከተውኩት እንዲህ አይነት አለው ወሬ ነው ወሬ ነው ወሬ ነው ማቀር ይሄ እኔ እንዲህ አይነት ነገር ታቆም ወሬ ነው ካላችሁ ይሄ ራሱ ወሬ ነው። እውነቴን ነው የምነግራችሁ። ማለት እንደዚህ አትወቅ። ሰይጣን በጣም አድሚታ ነው። ተጠንቀቁ። በማትፈል ዳር ዳሩ ሲጀምራችሁ ገነግ ብላ መንቃት። በዚህ ዓለም ላይ ሰይጣን የሚጠላው አንደኛ ሰው ምን አይነት ሰው እንደሆነ ነገር ታውቃላችሁ። ተንኮሉን የሚያውቅበት ሰው በጣም ነው የሚለቅበት። ቅዱስ ጳውሎስ ለዚህ ነው በሰይጣን እንዳንታለን ተንኮሉን አንስተው ብሎ የተናገረ። ሁለተኛ ቆሮንቶስ ምዕራፍ ሁለት ላይ በሰይጣን እንዳንታለን ተንኮሉን አንስተው አንስተው ማዘናጋት ተንኮሉ ነው። የማይጨበጥ ተስፋ መስጠት ተንኮሉ ነው። ተስፋ አስቆርጦ ኃጢአት ማሰራት ተንኮሉ ነው። ይህን ሁሉ መረዳት መቻል ማስተዋል ይባላል። እግዚአብሔር ማስተዋልን ያትላል። እራሳችን ማድረግ መግታት መግታት በሉ እንጂ መግታት ማለት ምን ማለት ነው? ለእግዚአብሔር ፈቃዳችንን መሰዋት። እስኪ በሉ በሉ፣ እግዚአብሔር ፈቃዳችን ምን ማለት ነው? ይሄ አንዱ የምናስታውልበት መንገድ ነው። ከቃሉ ጋር ናችሁ። ሶስተኛ ሶስተኛ ሶስተኛ፣ ጽናት ሁለት ነው የቀሩኝ፣ የጨረስኩት ሶስተኛው፣ ጽናት ይባላል። ምን ይባላል? እንኳን ጽናት ጽናት ይባላል። ጽናት የሚባለው ምንድን ነው? ጽናት የሚባለው የሚሰለችን ነገር ሁልጊዜ ይዞ መኖርም ነው። እስኪ በሉ። ግን ምን ሆን ምን ይሆናል ማለት ነው? መልካም ግን መልካም የሆነ የሚሰለች ግን መልካምና ጽድቅ የሆነውን ነገር ስንት ቀን ይዞ መኖር ሆን እንጂ ምናላችሁ? ለምሳሌ አይምሯችን አሁን እኛ ቋንቋ ለመጠቀም ይቅርታ፣ ስለምንግባባ እናንተም እኔም በጥራት መጠቀም አንዳንድ ጊዜ ብኳሽን እንደሚዘኛ ቃል ያለ መናገር ችግር የለም አይደል? ችግር የለም። ኩሸት እና ኮምፎርት ዞን የሚባል አለ። በሉ እንጂ ምን አላችሁ? ምንም ኮምፎርት ዞን ማለት ምን ማለት ነው? ምቹ ነገር ነው። እና ያችን እንድትነካብን ምን ነው አንፈ አንፈልግ እና ሁላችን የምንኖረው አሁን በምንድን ነው? በኮንፎርት ዞን ነው። በዚህ ማዕቀፍ ውስጥ ተቀምጠን ነው የምንሽከረከር። ለምሳሌ ምንላል? ሌላ ተሜ ተሜ ለምሳሌ ምንላል እናንተ ማለት ጥሩ ስሜን አይሰማኝም ዛሬ እ እንጃ እንጃ፣ በዲሳፖንትር ነ ዛሬ ምን እንደሆነ አያጩ። ስለዚህ ማርን አረን አሲባል ዛሬ ጥሩ አለለው፣ ዛሬ ጥሩ አለለው፣ ምንጃ ጉባኤ ዛሬ ጥሩ አለለው። ስለዚህ እንዲህ አይነት ሰዎች የሚሰሩም የሚጸድቁም በኮንፎርቱ ዞን ውስጥ ሆኖ ነው ማለት የሚፈልጋል። እንደዚህ ያለ ነገር የለም ወገኖች፣ ክርስቲያን ከሆነ በኮንፎርቱ ዞን ውስጥ ሆኖ የለም። እንዲህ ያለ በቃ ደስ የሚለኛ አይምሮ ሲዘኝ ያነባለው ይቅርታል። የሆነ ጊዜ ስስተካከል እንደው ቤተሲያን ጸልያለሁ ብዬ አስባለሁ። መቼም አልተስተካከሉ። መቼም ቢሆን በማይመች ነገር ውስጥ ሆኖ እግዚአብሔር ማሰብ ነው። በማይመች ጊዜም ውስጥ ሆነ በማይመች አስተሳሰብ ውስጥ ነው ማለት፣ ምን ማለት ነው? እዚናችን ደስ ባልተሰኘበት ሰዓት ያንብ፣ ይጸልይ፣ ይልመድ። የሰው ልጅ እኮ እንደ አትክልት ነው። መጽሐፍ እንደ መጽሐፈ ነኮሳት ያደርገው ብቻ የተነግረ አትክልት ቤት ውስጥ ቢያደግ ምን ያጥረዋል? ምን ያ ቶሎ ቶሎ አቤት ፀሐይ ላይ አቶ ፀሐይ ሲያጣ ምን ይሆናል? ሽባ ይሆናል። አይደለም? ሽባ ይሆናል። እሺ ዝናብ ባለ ፀሐይ ላይ ቢበቅል ምን ይሆናል? እና ክርስቲያን ዚያ እንደ ፀሐይ መከራ ያስፈልገዋል፣ እንደ ዝናብ የእግዚአብሔር ቸርነት ያስፈልገዋል፣ እርፍት ያስፈልገዋል። ዝም ብሎ ፀሐይ ብቻ ቢሆን ይደርቃል። ዝም ብሎ መከራ ብቻ ቢሆን ምን ይሆናል? ተስፋ ይቆርጣል። ዝም ብሎ ዝናብ ብቻ ቢሆን ሽባ ይሆናል። ፀሐይ ብቻ ይሆን ባይ ፀሐይ ባይኖር መከራ የሌለበት ክርስቲያን ሸባ ነው። ስለዚህ ሲመቸን መጸል፣ ሲመቸን መነሳት፣ ሲመቸን ማቋረጥ፣ ሲመቸን ሌሊት መነሳት እንዲህ ያለውን ነገር ማስገዛት መግራት መቻል ይህን ለረጅም ጊዜ ደግሞ ይዞ መዝለቅ ለአርባ ቀን ለአምሳ ቀን የጀመርነውን ክርስትና ተዋግተን ይዝለን መዝለቅ ያንን ደግሞ ለሌላ አምሳ ቀን ይዞ መዝለቅ ያንን ለሌላ አምሳ ቀን ይዞ መዝለቅ ያንን ለሌላ አምሳ ቀን ይዞ መዝለቅ ያንን ለሌላ 50 ወራት ይዞ መዝለቅ ያንን ለሌላ 50 ዓመት ይዞ መዝለቅ ያንን እስከ መጨረሻው ይዞ መዝለቅ ያንን እስከ ሞት ድረስ የታመንከውን መባል ማለት ነው። ይሄ ማለት ነው እና ክርስትና የጽድቅ ትንሽ የለም። ጽድቅ ጽድቅ የምትሆነው ተጀምራ ሲጸናባት እንጂ ለከፍ ለከፍ ማለት አይደለም። ገድለ ተክለሃይማኖትን ጀምሮ ማለት አይደለም። የጀመሩትን ለብዙ ጊዜ ይዞ መዝለቅ ጽናት ይባላል። ከቃሉ ጋር ናችሁ። ጽናትን ደግሞ የምንጠብቅበት ደግሞ ትዕግስት ይባላል። ጽናትን የምንጠብቅበት ትዕግስት ይባላል። እስኪ ትዕግስት በሩ ምን አላችሁ? ጽናት ተቋቁሞ ችግሩን መያዝ ነው። ችግሩን ይዞ ስራ መስራት ነው። ችሎ ተው ተው ተው እያለ አይንን ልታሰናክልን አግዙ ያግዙ እጅ ብታሰናክል እግር ብታሰናክል ይሄ እጅና እግር ቁረጥ አይደለም። ቁም ነገሩ ምንድን ነው? እነዚህ ነገሮች አልታዘዝም ቢሉ ፈቃዳቸውን ቁረጥባቸው። እስኪ በሉ ፈቃዳቸውን እንበልባቸው። አይን እንዲህ እያጸልኝ ብትል ምን በላት ነው እንቢ ብለ መተኛ ንምፈልግለ ብትል እምቢ ብለ አንቀጠል እጅ አልሰጥም ብትል እምቢ ብለ ሰጥባል እግ መሆለቁመዘ ቁረጣት ማለት ፈቃዷን ቁረጠው፣ እግርህን በመጋት ቁረጥ ማለት አይደለም። ለዚህ ጽናት ያስፈልጋል። ለጽናቱ ያስፈልጋል። አንደኛ ራሳችን ነው፣ ሁለተኛ እግዚአብሔር ነው። ራሳችን የምንታገሰው ምንድን ነው? የስጋ ፈቃድ እንደ እንግዳ ነው። እንደ ምንድን ነው? ናሉ አይዟችሁ። የሆነ እንግዳ መጣ፣ የሆነ እንግዳ መቶ፣ እኛ ቤት መቶ፣ ከዚያ በኋላ ለአንድ ቀን ሆዳም ሆነ። ይህን እንግዳ ምን ማድረግ አሌ ምክንያቱም ነገ ሄዳን እንጂ በሉ ነገ ሄዳልና በሉ፣ ጨምሩ ጨምሩ፣ ድገሙት ድገሙት። አዎ ሰይጣን በገዛ የህሊናችን ፈቃድ ፈትኖ የሚጥለን ለምን ይመስላችኋል? ይሄ ያልፋል ብለን ስለማናስብ አስጨንቆ አስጠብቦ ሁሉ ስለማይዘረዘር እንጂ በጻመ ንጉሳት እኮ በድጋ በድን ማርቆ ዘርዝበተናግራል በተለያዩ የዝሙት ሰይጣን ታንቄ ልሙት የሚያስብልበት ጊዜ ያለ ይላል አረጋዊ መንፈሳዊ። ታንቄ ልሙት ያሰኛል ይላል። እምቢ ካለ ቢያንስ ከስዕሉ ፊት ተንከባለል ይላል። እንዲሁ ላ ይነገራል። ቢያም ካልካለ ወይ ሰው ወዳለበት ሩጥ እንዳይጥለ ይላል። ይህን ያህል አስቸጋሪ። ስለዚህ ምን ማለት ነው? የስጋ ፈቃድ እንግዳ ነው ማለት። እስኪ በሉ የስጋ ፈቃድ እሺ ሶስት ሰዓት የምንታገሰው አራት ሰዓት የምንታገሰው ከዚህ በኋላ ምን ይላል ያልፋል። ነው እንጂ አንድ ቀን የምንታገሰው ምን ያደርጋል ያልፋል። ትግስት ያስፈልጋል። ስጋችን እስኪያል ፈቃዱ እስኪያልፍለት እንዲህ ያለ ነቢዩን አታንመጣና እንዲህ ያለ ምን አለ ለቅዱስ ዳዊት፣ ቅዱስ ዳዊት የወሬውን ሚስት ቀምጦ ሳለ ንጉስ፣ አቤት አንድ ሰው ነበረ እሺ ብዙ በጎች አሉት እሺ አንድ ድሃ ነበረ እሺ፣ ምን አንዲት በግ ያለችው እሺ ያ ብዙ በግ ያለው ሰውዬ አንድ በግ ያለችውን ሴትዮ እንግዳ ሊመጣበት ወስዶ አረደበት። ምን ይመጣበት ነው ያለ? እንግዳ ባለ ብዙ በግ ማን ነው? ቅዱስ ዳዊት ብዙ ሴቶች ነበሩትና። ባለ አንድ በግ ማን ነው? አንድ ሚስት አለችውና። ማን ወስዶ አረደበት? ቅዱስ ዳዊት። ምን መቶበት? እንግዳ። እንግዳ ምንድነው የስጋ ፈቃድ። ለምን እንግዳ ተባለ? እንግዳ አድሮ መሄዱ እንደማይቀር የሥጋ የሥጋ ፈቃድ ማለፉ አይቀርም። በሉ አርግዙ ጨምርት ይህን ቀር እንግዳ አድሮ መሄዱ እንደማይቀር ደርሶ መሄዱ እንደማይቀር የሥጋ ፈቃድ ከታገሱት ማለፉ አይቀር። ይሄ ነው እንግዳ መጥቶበት አለደበታል። ህያው እግዚአብሔርን በግዛት የሚያለስ ፉቃል ከግብር ጓር ተጥሎ ከብት ይነዳበታል። ይባህል ቅዱስ ዳዊ ንጉስ በታይ ከርስከ በርስከ ያ ሰው አንተ ነህ በራስ ፈረድ ካለው ነኝ ብሎ የፈረደውን ፍርድ ተቀብሎ አለቀሰ። ከመሬት ላይ ወድቆ እያለቀሰ ጉድጓድ ቆፍሮ በልባው የበቀለው ሰርዶ ተብትቦ እስከሚይዘው ድረስ አልቅሶ ኋላ መጣው ጋሻጃግሮቹ ቁርጥ ቁርጥ አድርገው ይህንን አረሙን ቆርጠው ነው ቅዱስ ዳዊት ያስነሱት። እንዲህ አድርጎ ንስሐ ገባ። ንስሐ ከዳዊት ማስተስረይ ከናታን ይላል ቅዱስ ባስልዮስ ዘቂሳርያ ንስሐ ከዳዊት ማስተስረይ ከማን ከናታን ንስሐ ከህዝብ ማስተስረይ ከካህነት ማለት ነው ስለዚህ የስጋ ፈቃድ እንግዳ ነው እና እንታገዝ ይንታገዝ ወይ እናላችሁኝ የመጨረሻ ደግሞ ስንታገዝ ተመልከቱ እስከ መቼ ድረስ ነው የማልለወጠው በሉ ይሄ ጥሩ ጥያቄ ነው ነው ጅል ጥያቄ ነው። ጅል ጥያቄ የሚሆነው ነው ምንድን ነው? እስከ መቼ ነው ማልለወጠው? እየጸለየ ስለዚህ አልጸለይም። ይሄ ምን ይሆናል ማለት ይሄ ጅልነት ይባላል ማለት ይሄ ጅልነት ይባላል። አንድ መነኩሴ ሄደና ለአባት ሲሳይ ለሚባል አባት እንዲያላቸው እስከ ማዕዜኑ እነብር እንዘ ወድቆት ነሳ አላቸው። እስከ መቼ ድረስ ስወድቅ ስነሳ ኖራለሁ ሲበሉ ወርቅ ስነሳ መለሱለት። ዋ እንዲህ ነው እንጂ። ይቅርታ ይቅርበሉ። ዛሬ አበዛው፣ ይቅርታ መሰለኝ። አባ ወደኩ አላቸው፣ ተነስ። በሌላ ቀን አባ ወደኩ አላቸው፣ ተነስ። አባ ወደኩ አላቸው፣ ተነስ። ሰባት ጊዜ አባ ወደኩ ተነስ። በሰባተኛው እስከ መቼ ነው የም ወርቅ የምነሳው አላቸው። እስከትበድር እስከምትቀድም ድረስ ምን እስከምትል ድረስ፣ እስከምትቀድም? ምናሉት መሰላችሁ ኃጢአትን በንጽህና ሞትን በንስሐ እስከምትቀድም ድረስ ኃጢአትን በንጽህና በምን ሞትን በምን በንስሐ። ሰው ሁሉ ባለበት ይሄዳልና አለው። ሊ ሰው ሁሉ ምን ባለበት ይሄዳል። ትናንት በደልክ በደለ እንደ በደልክ እንዳትርቅ፣ ወዲያው ምን በል ነው ተነስ፣ እንደተነሳ ማስተዋል ስለዚህ ማረግ ነው ምን ምንጊዜም እየወደቁም ቢሆን የእግዚአብሔር ነው። እግዚአብሔር መሐሪ ወመስተሣህል ርሑቀ መዓት ብዙ ምሕረት ነው። ወከይም ወከም ይምር አብ ውሉዶ ከማሁ እግዚአብሔር ይምህሮም ለእለ ያፈቅርዎ። አብ ለልጆቹ እንደሚራራ እግዚአብሔር እንዲሁ ለሰዎች እንዲያደርጋል። አባት ለልጁ እንደሚራራ እግዚአብሔር ለልጆቹ ይራራል። እግዚአብሔር ቸር ነው፣ የምህረት ባህር ነው። መመለሱ ይጠይቃል። አፍራችሁ አትጥፉ። የግድ ጉባኤ ተማሪ በተለይ ስራ አስፈጻሚው ነው እንደዛ እንደዛ ወደ ሶስተኛ አመት ወደዛ እንደዛ ሲቃጣው፣ ፍሬሽ መቼም አባሳይ ከዛ ሶስተኛ አመት ላይ ነጠላዋን ምጥር ሱሪዋን ቀጠን የሴቱን ቀሚስ ስጥር ዘንደ እያለ ይመጣል አይደለ። ኋላ መጨረሻ ላይ ጸጉርን ፍትል ጭፈራን ጭምር ጫፍን መቃም እንደዛ እያለ ይመጣና ኋላ ይጠፍ ኋላ ሚሄዳል መስላችሁ ሙሌ ጭሎ ይጠፋል። ለምንም የሚጠፋው እንዴት እንዲሁኝ ይሄዳለሁ። ደግሞ በጣም የሚገርመው ደግሞ ከመጥፋት በላይ ናም የሚለው ሌላ ጓደኛ ካገኘ ይቆጣል። ያቼ የራሳችሁን ስደቁ እስኪ እናያችሁ። እናንተ ያመጣችሁን ለውጥ አይተን እንከተላለን ይላል። ደግሞ ማለት እንደዚ አትበሉ፣ ሲሆን አትውደቁ፣ በቀን ከቤተክርስቲያን አትወጡ። ለመለወጥም በቤቱ መኖር ያስፈልገናል በሉ እስኪ ለመለወጥም በሉ ቤቱ መኖር ምን ይሄድና ስለዚህ እግዚአብሔር ቢዘገይም አይቀርም። ምን ይላል? ተአገሦ ለእግዚአብሔር ወዕቀብ ፍኖቶ ወውእቱ የሰየከ ከመ ትረስ ዓለም። እግዚአብሔርን ታገሰው ጎዳናውንም ጠብቅ፣ ጻል ታገሰው ማለት ማለት ነው። ጠይቀህ ያልተመለሰልህ ቢመስል ቆየው። አዳምና ስንት ዓመት ነው የቆዩት? አምስት ሺህ የሚያቋም አምስት ዓመት እንኳን ጠብቅ ነው እግዚአብሔር መቼ ጠብቀህ ነው ነው ሲል፣ እና እግዚአብሔር ቆይተን ደጅ ጽናት ነው በማመን ባለመጠራጠር፣ በተስፋ ቃል ኪዳኑ በማመን እኔ ከእናንተ ጋር ነኝ አለው። ጠብቀን እንቆየው። እግዚአብሔር እኛ ካስቀመጠን ቦታ ካልታጣን እሱ ከቆምንበት ቦታ መድረሱ አይቀርም። ስለዚህ ቅዱስ እንጦንስ ሲጠቀልለው ምን ይላል? እግዚአብሔርን አውቃ አምናውና ታምናው የምትኖር ነፍስ አስተዋይ ነፍስ በእውነት ይችናት ይላል። እግዚአብሔርን አውቃው አምናውና ታምናው የምትኖር ነፍስ በእውነት ይቺ አስተዋይ ናት። ለሁላችንም አስተዋይ ልፖን ያስብ በስራ እግዚአብሔር